ትላንት በተደረጉ የእንግሊዝ ፕሪምየር ሊግ ጨዋታዎች አርሰናልና ማንችስተር ሲቲ ተጋጣሚያቸውን ሲያሸንፉ አይተናል። ዛሬስ የድል ተራው የማን ይሆን? ሊቨርፑል ከማንችስተር ዩናይትድ ጋር ዛሬ ምሽት በአንፊልድ ሮድ ትልቅ ጨዋታን ያደርጋሉ። ዛሬ ነው ጨዋታን ማየት። ያልተለመደና ያልተጠበቀ ነገር በአንፊልድ ተስተውሏል። ይህ ጉዳይ ምንድን ነው የሚለውን ወደ እናንተ የምናደርስ ይሆናል። ማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ከአሞሪም እና ከማንቸስተር ዩናይትድ ጋር በተያያዘ የሚሰማውንና የልቡን ተናግሯል። ይህንንም ሃሳብ ወደ እናንተ እናደርሳለን። የአርሰናሉ አሰልጣኝ አርቴታ ቃል ገብቷል። በምን ጉዳይ የሚለውንም እንደዚሁ ትሰሙታላችሁ። ተጨማሪ እና ደግሞ ወሳኝ ነጥቦችን ትላንትና አርሰናል ፉልሃምን ባሸነፈበት ጨዋታ ዙሪያም ወደ እናንተ ለማድረስ መረጃው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 በዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ወደ ጉዳዮቻችን ስንሄድ ትላንትና አርሰናል ፉልሃምን አንድ ለዜሮ በሆነ ውጤት ሲያሸንፍ አይተናል ከእንቅስቃሴው አንጻር ብዙ ሊባሉ ብዙ ሊነገሩ የሚገባቸው ጉዳዮች እንዳሉም እናምናለን። ትናንት በወዲያው ምልከታችን የተወሰኑ ሀሳቦችን አድርሰናል። ያንን እናጠናክራለን፣ ደግሞም በተጨማሪነት ሊካተቱ የሚገባቸውን ሀሳቦች በዚህ ሰዓት በተወሰነ ደረጃ ወደ እናንተ የምናደርስ ነው የሚሆነው። እንግዲህ የአርሰናልና የፉልሃምን ጨዋታ በተመለከተ ትናንትና ስንናገር እንደነበረው በጣም ብዙ የእግር ኳስ ባለሙያ ተጫዋቾች ለእንግሊዝ ፕሪሚየር ሊግ ሻምፒዮን የመሆን ፉክክር ላይ የሚገኝ አንድ ክለብ እንዲህ ባለ የተቸገረበት የተፈተነበት እንደ ወትሮ መሆን ባቃተው ጨዋታ ላይ እንደ አርሰናል ሙሉ ሶስት ነጥብን ይዞ መውጣት መቻል እጅግ በጣም ወሳኝ ነው የሚለው ሀሳብ ላይ እነሱም ተመሳሳይ ምልከታቸውን አስቀምጠዋል። ግን ደግሞ ስለ እንቅስቃሴ ሜዳ ላይ ይታዩ ስለነበሩት ነገሮች እንኳን ተመልካቾችን ራሱ የአርሰናሉ አሰልጣ አርቴታን ቅር ያሰኙትን ነገሮችም ደግሞ ጠቅሶ ማለፍ የሚገባም የሚያስፈልግም ነው። በመጀመሪያው 45 ላይ የነበረው የአርሰናል እንቅስቃሴ ብዙ ጉድለቶች፣ ብዙ ክፍተቶች፣ ብዙ ሕጸጾች የነበሩበት ነው። ይህንን በተለያዩ መንገዶች መግለጽ ይቻላል። ለምሳሌ የአርሰናል ተጫዋቾች የሚያደርጓቸው የነበሩት ኳስ የመቀባበል ጥረቶች የተወሰኑት ይበላሹ ነበር። በተደጋጋሚ ኳሶች በትክክል ለታሰበላቸው ሰዎች አይደ ርሱም ነበረ። ክሮሶቻቸው ይበላሹ ነበር። በተለይ ደግሞ በፉልሃም የግብ ክልል አካባቢ ለመቀባበል የሚያደርጉት ጥረት፣ ኳስን ለማሻገር የሚደረጉት ሙከራዎች በአብዛኛው የተበላሹ ልክ ያልሆኑ ነበሩ። ይሄ ብቻ ሳይሆን በተከላካዩም ክፍል አካባቢ የተወሰነ ስሎፒነስም ነበር አርሰናል ቤት። ያ ማለት በሚገባቸው መጠን ለመከላከል የመቸገር ነገር ታይቷል፣ ተስተውሏል። ይህንን ተከትሎ ታዲያ አርቴታ ልክ አንድ የፉልሃም ተጫዋች ተጎድቶ የሕክምና ባለሙያዎች ወደ ሜዳ ገብተው ለተጫዋቹ የሕክምና እገዛ ድጋፍ እያደረጉ በነበረበት ሰዓት ላይ ኦልሞስት ሁሉንም ተጫዋቾች ጠርቶ ሀሳቡን ይነግራቸው ነበረ። አሁን የተሰማው ነገር ምንድን ነው? አርቴታ በዛ ወቅት ለተጫዋቾቹ ያስተላለፍ የነበረው ነገር እያየ ያለውን ነገር እንዳልወደደው መስተካከል እንዳለባቸው፣ የሚበላሹባቸውን ነገሮች መቀነስ እንዳለባቸው በቀጥታ ትዕዛዝን ያስተላልፍ ነበረ። እንግዲህ ይሄ አርቴታ ሁሉንም ተጫዋቾች ምናልባት ከተወሰኑ ኢቭን ግብ ጠባቂው ዴቪድ ራያ ጆጊንግ አርጎ ወይም በሶምስማ ወደ አሰልጣኙ ሄዶ አርቴታ የሚናገረውን ወይም ሊያስተላልፍ የፈለገውን ሀሳብ ይሰማ ነበረ። እያንዳንዳቸው እንዲመጡ ጠይቋል። ያልተገኙት ሁለት አካባቢ ተጫዋቾች ብቻ ናቸው። ሌሎቹ ከአሰልጣኞቻቸው ከአርቴታ እንደዚሁም ደግሞ ከሱ ረዳቶች የሚተላለፈውን መልእክት ለመስማት ያገባቸው ነበረ። ያንን አድርጓል። በዛ ወቅት የተናገረው ነገር በቀሪው የመጀመሪያ 45 ደቂቃ እንደዚሁም ደግሞ በሁለተኛው 45 ደቂቃ ላይ የተሻሉ ነገሮችን እንድናይ በተለይ ጨዋታውን ለመቆጣጠር በሚደረገው ጥረት ወቅት አርሰናል የተሻለ ኳሱን የመቆጣጠር ጨዋታውን የመቆጣጠር ውጤት የማስጠበቅ ስራን እንዲሰራ አግዞታል ነው። ነገር ግን እነዚህ የመጀመሪያ 45 እንቅስቃሴዎች ለምን ተበላሹ? አርሰናል በመከላከሉ ረገድ መጀመሪያ አካባቢ ለምን ክፍተት ታየበት? የኳስ ቅብብሎሾቻቸው ለምን ልክ አልሆኑም? የሚሻገሩ ኳሶች ለምን ይበላሹ ነበር ስንል በዋናነት የኢንተርናሽናል ብሬኩ ያመጣው ጣጣ ነው ብሎ የብዙ የእግር ኳስ ተንታኞች ሀሳብ ተካቶበታል። አርቴታም ይህንን ፊል ያደረገው ይህንን የተረዳው ይመስላል። ነገር ግን እሱ ምን ይላል? እንደዛም ቢሆን እንደዚህ ልንሆን አይገባንም የሚል ሀሳብን ይሰጣል። የእግር ኳስ ባለሙያዎች ግን ለምሳሌ ብለው ያርሰናል ምርጥ ከሚባሉት አገልጋዮች መካከል አንዱ የሆነውን ጋብርኤል ማግሃሌሽን እንውሰድ። ኢንተርናሽናል ዲዩቲውን ወይም ደግሞ ለብሔራዊ ቡድን የመጫወት ግዴታውን ሲወጣ ነው የቆየው። ጉዞዎቹን እንድናስብባቸው የትኛውን ጨዋታ ከማን ጋራ የት እንዳደረገ የትኛውን ጨዋታ ለመጫወት የት ድረስ እንደተጓዘ ሲያስቀምጡት ከደቡብ ኮሪያ ጋር ሲዮል ላይ ተጫውቷል። ከዛ በኋላ ከጃፓን ጋር በተደረገው ጨዋታ ለመጫወት ደግሞ ወደ ጃፓን ሄዷል። ምንም እንኳን የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቼሎቲ ከጃ ጃፓን ጋር ተደርጎ በነበረው እና ብራዚል ሶስት ለሁለት በተሸነፈችበት ጨዋታ ላይ ጋብርኤል ማግሃሌሽን ተቀያሪ ወንበር ላይ ያስቀመጡትም ቢሆን ከጋብርኤል ማግሃሌሽ የጉዞ ርቀት ወይም በጉዞ ያሳለፋቸው ጊዜያቶች እና እነዛ ጊዜያቶች ያመጡበትን ድካም መጀመሪያ ላይ ስናየው ነበር የሚል ነገር ተነስቷል። ስለዚህ አርቴታ የተናገረው ነገር ምንድን ነው? ሰላሳ አንደኛው ደቂቃ ላይ የፉልሃሙ ተጫዋች ተጎድቶ ሜዳ ላይ በወደቀ እና የሕክምና ባለሙያዎች በገቡ ጊዜ እንዲህ ያለው ነገር በፍጥነት እንዲስተካከል አድርጓል። ከጋብሪኤል ማጋለሽ ከጁሪያን ቲምበር እና ከዊሊያም ሳሊባ ውጭ ሌሎቹ ተጫዋቾች በሙሉ ሰላሳ አንደኛው ደቂቃ ላይ ይህንን ትዕዛዝ ከአርቴታ ሲቀበሉ ነበር። ያልወደዳቸውን ነገሮች ነገራቸው፣ የቻሉትን ያህል አስተካከሉ። ይበልጥ ደግሞ የሚያስፈልገውንና የሚጠቅመውን ሶስት ነጥብ አርሰናል አገኘ። ለዚህ ነው አሁን ድረስ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ መሪ አርሰናል ነው ብለን የምንናገረው። አሁንም በዚሁ ጨዋታ ዙሪያ የተወሰኑ መነገር ያለባቸው ተነግረው ሊያልፉ የሚገባቸውን ነጥቦች እንንገራቸው። አንደኛ በጨዋታው ላይ ጎሉን ያስቆጠረው ሊያንድሮ ትሮሳርድ ነው። ሊያንድሮ ትሮሳርድ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ የመጀመሪያ ጎሉን ያስቆጠረበት ጨዋታ ነው። ይሄ ማለት ከሚያዚያ ወር ክሪስታል ፓላስ ላይ ካገባበት አጋጣሚ አንስቶ ሊያንድሮ ትሮሳርድ በፕሪሚየር ሊግ ለአርሰናል እስከ ትላንትናው ጨዋታ ድረስ ጎል ማስቆጠር አልቻለም ነበር። ደግሞ ስለ ቪክቶር ዮ ኮሬሽ እናንሳ ቪክቶር ዮኮሬሽ አሁን ለሀገሩ ብሔራዊ ቡድን ለስዊድን እንደዚሁም ለአርሰናል ባለፉት ዘጠኝ ተከታታይ ጨዋታዎች ጎል አላስቆጠረም። ትናንትናም የሚያስቆጩ ኳሶችን ሲያበክን ነበረ ያመሸው። ይህንን ነገር ማስተካከል ከሱ የሚጠበቀውን ኤፊሸንሲ ለአርሰናል መስጠት መጀመር መቻል አለበት። ከቡካዮሳካ ያገኛቸው የነበሩትን ኳሶች እንዴት ባለ መንገድ ይሞክራቸው ነበር። ከክፍት የጨዋታ እንቅስቃሴ አርሰናል ያደረጋቸው ጥሪ ጥቂት በጣም ጥቂት የሚባሉት የማግባት ጥረቶች በቪክቶር ዮኮሬሽ ይባክኑ የነበሩ መሆናቸውን ማስታወስ ይገባል። በአጠቃላይ በመጀመሪያዎቹ ሀምሳ አምስት ደቂቃዎች ላይ አርሰናል ከክፍት የጨዋታ እንቅስቃሴ ያደረጋቸው የማግባት ጥረቶች በጣም አነስተኛ ነበሩ። ከዛ በኋላ ጎሉ ተቆጠረ። ከዛ በኋላ በነበሩት አጠቃላይ ሂደቶች ግን ጨዋታውን ለመቆጣጠር የተደረገው ጥረት የአርሰናልን ብስለት ከዋንጫ አሸናፊ የመሆን ጉጉት ካለው ክለብ የሚጠበቅ ፐርፎርማንስ ነው ብለው ብዙዎቹ ያምናሉ። እኛም ስንል የነበረው ይሄንኑ ነው። ብዙ ሰዎች አሁንም የቆሙ ኳሶችን ወደ ጎልነት መቀየር ላይ ዲፔንደንት ነው አርሰናል፣ ይሄ ነገር ትክክል ነው ወይ ብለው ጥያቄያቸውን ያነሳሉ። ምናልባት በሌላ ፕሮግራም ላይ እዚህ ጉዳይ ላይ ሃሳብ ልንሰጥ እንችላለን። ለአሁን ግን ልንናገር የምንችለው ራሱ አርቴታ በእንደዚህ ያሉ ጉዳዮች ላይ ሃሳብ ሰጥቶ ስለ እንደሚያውቅ በሐሳቡ ላይ የተናገራቸው ነገሮች ደግሞ እኔም ጭምር የምስማማባቸው ስለሆኑ እናንተም በዚሁ ጉዳይ ላይ የራሳችሁን ሀሳብ ብትሰጡበት በጣም ደስ ይለኛል። አርቴታ ምን ብሎ ያምናል? በእያንዳንዱ ነገር ላይ አርሰናል ኪንግ ኦፍ ኤቭሪቲንግ እንዲሆን ነው የምፈልገው አለ። የሁሉም ነገር ንጉሶች መሆን መቻል አለብን። በክፍት የጨዋታ እንቅስቃሴ ንግስና ላይ መገኘት አለብን። የቆሙ ኳሶችን በመጠቀም ንጉስ ተብለን መጠራት መቻል አለብን። ወይም በቆሙ ኳሶች መጠቀም መቻል አንደኛ ነው እንደሚባለው ሁሉ ከክፍት የጨዋታ እንቅስቃሴም ከመከላከልም ከማጥቃትም ከእያንዳንዱ ነገር አርሰናልን ኪንግ ኦፍ ኤቭሪቲንግ ማድረግ ነው እምፈልገው ብሏል። በእያንዳንዱ ነገር አርሰናል ንጉሥ ነው፣ የበላይ ነው ተብሎ እንዲነገር እፈልጋለሁ አለ። አሁን ትናንትና ከፉልሃም ጋር በተደረገው ጨዋታ አርሰናል ምን ያህል የማዘን ምቶችን አገኘ? ስንተኛው የማዘን ምት ነው ወደ ጎልነት የተቀየረው? ስንል ወደ ሰባት የሚደርሱ የማዘን ምቶችን ለመጠቀም ከተሞ ከተሞከረ በኋላ ነው አንድ ጎል የተገኘው። እነዚህ ነገሮች ግን አዳዲስ ነገሮችንም ደግሞ አሳይተውናል። አርሰናል ከዚህ ከትናንትናው ጨዋታ በፊት የማዘን ምትን እንዴት ለመጠቀም ይሞክር ነበር? ትናንት ምን አዳዲስ ነገሮችን አሳየን? በቀጥታ የሚሻገሩ ኳሶችን እንደገና እዚያው አካባቢ ለመቀባበል እና የፉልሃምን የመከላከል አቅም ለማስከፈት እዛ ጋር ስፔስ ለማሳጣት፣ ፉላሞች በሎው ብሎክ ይከላከሉ ስለነበረ እሱን ለማስከፈት አርሰናል የተለያዩ መንገዶችን ለመጠቀም ሲሞክር ነበር። ይሄ በጣም ጥሩ ነገር ነው። ቅድም እንዳለው አርቴታ በእያንዳንዱ ነገር ንጉስ መሆን የበላይ መሆን የሚፈልጉ ከሆነ አርሰናሎች የማዕዘን ምትን ወደ ጎልነት መቀየር ላይ ያላቸው ጉብዝና የሚፈልጉት እናም እንደ ጥንካሬ የሚታይ እንጂ እንደ ድክመት ሊጠቀስ የሚገባው አይመስለኝም። ለማንኛውም አርሰናል ካለፈው የውድድር ዓመት አንስቶ አስራ አራተኛ የማዕዘን ምት ጎል አስቆጠረ ምን የሆነበት አንድን ጨዋታ የመጀመሪያ ጎል አስቆጥሮ መምራት የቻለበት ማለት ነው እንጂ ሁለተኛ ጎል፣ ሶስተኛ ጎል ምናምን ወይም ተጋራኒ ቡድን ካገባ በኋላ ያገባቸው ጎሎች ሳይቆጠሩ የጨዋታውን የመጀመሪያ ጎል ከማዕዘን ምት በማስቆጠር አሁንም አርሰናል ልዩ አቅም ያለው መሆኑን በደንብና በትክክል አሳይቷል። እሱ አስራ አራት የመጀመሪያ የጨዋታ ጎሎችን ከማዕዘን ምት ሲያስቆጥር ሁለተኛው አስቶን ቪላ ነው፣ ግን የአስቶን ቪላ ቁርጠኝ ነው። ስለዚህ አርሰናል ከሁለተኛው አስቶን ቪላ በአምስት የማዕዘን ምት የመጀመሪያ ጎሎች ላይ ይቀመጣል ነው አሁን የአርሰናል የማዕዘን ምት ኳሶችን ወደ ጎልነት መቀየር እንደ ድክመት ሊያዩት አርሰናል ከማዘን ምት ብቻ ነው ጎል የሚያገባው ምናምን ብለው ሊናገሩ የሚችሉ በጣም ብዙ ሰዎች ሊኖሩ ይችላሉ። ነገር ግን እነሱ የሚደግፏቸው ክለቦች ይሄ ጉብዝና፣ ይሄ አቅም፣ ይሄንን ነገር ማድረግ ቢችሉ የሚጠሉ ግን አይመስለኝም። ምክንያቱም አርሰናል ያለው አቅም በዚህ ረገድ ከሌሎቹ በጣም በተለየ የሚያስጠቅሰው በተለየ መንገድ በጉብዝና የሚገለጽለት ነገር ነው ለማለት ነው። አሁንም ከዚሁ ከአርሰናልና ከፉልሃም ጨዋታ ጋር በተያዘ በሌሎች ፕሮግራሞቻችን ላይ ሌሎቹን ተመዘው አስተያየት ሊሰጥባቸው የሚገቡ ጉዳዮችን ይዘን የምንመጣ መሆኑን ማስታወስ እንወዳለን። ግን ደግሞ አሁን ዛሬ ስለሚደረገው የሊቨርፑል ና የማንቸስተር ዩናይትድ ጨዋታ ከጨዋታው ጋር በተያዘ የሚነገሩ የሚገባቸውን ነገሮች ወደ መንገር እንሄድ የእውነት ለመናገር ዛሬ ነው ጨዋታ ማየት በሊቨርፑል ሜዳ በአንፊልድ ሊቨርፑል ማንቸስተር ዩናይትድን ሲያስተናግድ ብዙ ነገሮች ሊታዩ ብዙ ነገሮች ሊስተዋሉ ይችላሉ ጨዋታው ያጓጓል የድል ቀን ለማን ይሆናል ለሊቨርፑል ወይስ ለማንቸስተር ዩናይትድ የሚለውን ለመመለስ በጣም በጣም እንጓጓለን ታዲያ በዚህ ትልቅና ተጠባቂ ጨዋታ ጋር የተያያዙ የተለያዩ መረጃዎችን ጨዋታ ሰምተው የሚከናወንበት ሰዓት እስኪ ደርስ ድረስ በዚሁ የዩቲዩብ ቻናላችን ላይ የተለያዩ ሀሳቦችን ወደ እናንተ የምናደርስ ይሆናል። በዘንድሮ የውድድር ዓመት ማንቸስተር ዩናይትድ ከአንድ ኤክስትሪም ወይም ከአንድ ጽንፍ ወደ ሌላ ጽንፍ በጣም በፍጥነትና በቶሎ ቶሎ ይሸጋገራል። ለምሳሌ ልክ በማንቸስተር ሲቲ ሲሸነፍ፣ በብሬንትፎርድ ሲሸነፍ ማንቸስተር ዩናይትድን እና አሞሪምን በተመለከተ ማን ምን ይል ነበር? በአብዛኛዎቹ ሚዲያዎች ይነገር የነበረው ነገር ምንድን ነው ስንል ይህንን ልንረሳው አንችልም። ተፈጥሮ የነበረውን ስሜት ሁላችንም ቢሆን በደንብ አድርገን እናስታውሳለን። ማንቸስተር ዩናይትድ እንደነዚህ ያሉ ሽንፈቶችን ተከትሎ አሰልጣኙን ሊያሰናበት እንደሚችል፣ አዳዲስ አሰልጣኞች እነማን ሊሆኑ እንደሚችሉ፣ ማንቸስተር ዩናይትድን ከአሞሪም የሚረከቡት በጣም ብዙ ነገሮች ይነገራሉ። ደግሞ ማንቸስተር ዩናይትድ አንድ ጨዋታ በሚያሸንፍበት ጊዜ የአሞሪም ሲስተም ሊሰራ ስለመቻሉ፣ አሞሪም ማንቸስተር ዩናይትድን የመቀየር አቅም ስላለው ተብሎ የሚነገሩ ነገሮች ደግሞ ይከተላሉ። ይህንን ሰንደርላንድን ካሸነፈ በኋላ በጣም ብዙ ሰዎች ሲሉት ሰምተናል። ለዚህ ነው ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ከስሜት አንጻር ከአንዱ ጫፍ ወደ ሌላኛው ጫፍ በጣም በሚገርም ፍጥነት የሚዘዋወር ክለብ ነው። ለዚህ ነው ዛሬም በአንፊልድ ማንቸስተር ዩናይትድ የሚያሸንፍ ከሆነ በጣም ብዙ ሙገሳዎችን፣ በጣም ብዙ የመረጋጋት ስሜቶችን ተፈጥረው ልናይ እንችላለን። ደግሞ በመሸነፍ ውስጥ እንደገና ወቀሳ እንደገና ስለ ክራይሲስ የሚነገርበት አጋጣሚ በጣም ብዙ ነው። አምበሉ ብሩኖ ፈርናንዴዝ ከዚህ የማንቸስተር ዩናይትድ ወቅታዊ ሁኔታ ጋር በተያያዘ በእኔ እምነት በጣም ትክክል በጣም የሚያምር ሀሳብን ሰጥቷል። ሁላችንም እንደምናስታውሰው እንግዲህ አሰልጣኝ ሩበን አሞሪን በማንቸስተር ዩናይትድ ቤት መቆየት አለበት የለበትም፣ ሩበን አሞሪን የምር የእውነት ማንቸስተር ዩናይትድን ወደሚገባው ታላቅነት ይመልሰዋል ወይንስ ደግሞ ይሄ በእሱ አቅም የሚቻል አይደለም የሚለው ጥያቄ የሚለውን ጉዳይ በጣም ብዙ ሰዎች ሀሳብ ይሰጡበታል። ሰር ጂም ራትክሊፍ በጣም በቅርቡ ኦፊሻሊ አሞሪምን መደገፋቸውን ተከትሎ ብሩኖ ፈርናንዴዝ ከጨዋታው በፊት በሰጠው ጋዜጣዊ መግለጫ ላይ ይሄ የሰር ጂም ራትክሊፍ ይፋዊ ድጋፍ ለአሞሪም በጣም እንዳስደሰተው ተናግረዋል። ነገር ግን አሁንም አሞሬም ባክቱባክ ጨዋታዎችን አላሸነፈም። ሁለት ተከታታይ ጨዋታዎችን ማሸነፍ ስላለመቻሉ ሀሳብ እየተነሳበት ይገኛል። ይሁን እንጂ በክለቡ ደጋፊዎች፣ በክለቡ አመራሮች እና በክለቡ ተጫዋቾች አሞሬም ተስፋ አልተቆረጠበትም። ይህ ሰው ማንችስተር ዩናይትድን ለመቀየር የሚያስችል አቅም እንዳለው ደጋፊዎቹም ተጫዋቾቹም፣ የክለቡ አመራሮችም ያምናሉ። ለዚህ ነው ጊዜ ይሰጠው የሚሉት። ጊዜ ይሰጠው ሲባልም የሚደሰቱት ይህንን ጉዳይ በተመለከተ ብሩኖ ፈርናንዴዝ የተናገራቸውን ሀሳቦች ወደ እናንተ እናድረስ። ለማንኛውም ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች ሆነው ቢያንስ ሶስት ቋሚ አሰልጣኞችን ማንቸስተር ዩናይትድ ሲቀጥርም ሲያሰናብትም አይቷል። በአሰልጣኞች መቀያየር የተፈለገው ውጤት እስካሁን ድረስ አልመጣም። ስለዚህ አሁንም ከችግር ጋር ተያይዞ ስሙ የሚነሳው ማንችስተር ዩናይትድ ሌላ የአሰልጣኝ ስንብት፣ ሌላ የአዲስ አሰልጣኝ ቅጥርን ከማከናወን ይልቅ በመረጋጋት ተስፋን እየሰነቀ ተስፋን በማድረግ በትዕግስት ነገሮች እንዲለወጡ ተጋግዞ በመስራት ላይ እንዲያተኩር ብሩኖ ፈርናንዴዝ ይጠይቃል። ብሩኖ ፈርናንዴዝ በሰጣቸው ሀሳቦች ዙሪያ የተወሰኑ ነገሮችን እንበል። የመጀመሪያ ሀሳብ የሰጠበት ጉዳይ ክለቡ መረጋጋት ይገባዋል። ሰር ጂም ራት ክሊፍ ለሁሉም ማስተላለፍ የፈለገው መልእክት ይህንን ይመስለኛል። በመረጋጋት በችኮላ ሳይሆን በጥድፊያ ሳይሆን አንድ ጨዋታ ወይም ተከታታይ ጨዋታ ቦታዎችን ስለተሸነፈ ሳይሆን እዚህ ሰው ጋር ያለው ሀሳብ ምንድን ነው የሚመስለው ሀሳቡ ምን ያህል ማንቸስተር ዩናይትድን ለመለወጥ አቅም አለው የሚለውን ፕሮሰሱን ወይም ሂደቱን መሰረት ያደረገ ትንተናና ውሳኔ መወሰን እንደሚገባ ተናግረዋል። ስለዚህ እኛ እንደ ተጫዋች አሞሪም ዩናይትድን ወደ ቀድሞ ክብሩ ይመልሰዋል ብለን እናምናለን እና ምነሰር ጅምራት ክሊፍ እኛ እንደሚሰማን ከሆነ የሚሰማ በጣም ምርጥ ነገር ነው፣ በጣም የሚያስደስትም ጭምር የሚል አስተያየትን ይሰጣል። ነገር ግን ብሎ ደግሞ እንደገና ብሩኖ ፈርናንዴዝ የሚያነሰው ቀጣዩ ሀሳብ የማንቸስተር ዩናይትድ አሰልጣኝ ሆነህ ከጫና ውጪ መሆንን ልትመኝ በፍጹም አትችልም። የማንቸስተር ዩናይትድ አሰልጣኝ ሲኮን አንተ ሁልጊዜም ከጫና አንተ ሁልጊዜም ከስራሃ ጋር በተያያዘ ሀሳቦች የሚነገሩብህ ሰው ትሆናለህ። ማንቸስተር ዩናይትድን የሚያክል ባለ ትልቅ ክብር ባለ ትልቅ ሞገስ የሆነ ክለብን እያሰለጠኑ የተወሰኑ ጨዋታዎች ሲበላሹ ዝም እንድትባል መጠበቅ በጭራሽ በጭራሽ የለብህም፣ የሚል ሀሳብን ይሰጣል። እንዲህም ብሎ ያክላል፣ ዩአር ኦልዌይስ ዋን ጌም አዌይ ፍሮም ክራይሲስ ይላል። አንድ ጨዋታ በተበላሸ ቁጥር ስለ አንተ ማንቸስተር ዩናይትድ ቤት እያደረግክ ስላለኸው ነገር ሰዎች በሙሉ ሀሳብን ይሰጣሉ። አትርሳ፣ እያሰለጠንክ ያለኸው ታላቁን ማንቸስተር ዩናይትድን ነው። ስለዚህ ከጫና ውጪ መሆነ ማንም የማንቸስተር ዩናይትድ አሰልጣኝ ሊመኘው አይችልም። ይህ ክለብ ሁሌም እንዲሁ ነው። አንድ ጨዋታ ስትሸነፍ ሰማይ እየተደፋብህ ያህል ይሰማል። ይህን አይነቱን የፈተና ጊዜ ለማለፍ ግን ህብረት ወሳኝ ነው። አሞሪምን እናምነዋለን፣ ይላል ብሩኖ ፈርናንዴዝ። አሞሪም ማንቸስተር ዩናይትድንና ክብርን መልሶ ያገናኛል፣ ማንቸስተር ዩናይትድን እንደገና ወደ ታላቅነት ይመልሰዋል። ይሄ በመልበሻ ቤት ውስጥ ይሄ በማንቸስተር ዩናይትድ ተጫዋቾች አዕምሮ ውስጥ ያለ እውነተኛውና ትክክለኛው ሀሳብ ነው ብሎ ይገልጻል። አሞሪም በሰር ጂም ራትክሊፍ በደጋፊዎቹ እናም በተጫዋቾቹ በዚህ መንገድ ድጋፍ እያገኘ ነው የሚገኘው። ይሄ ድጋፍ አረጋግቶት በተለይ እንደ ዛሬ ባሉ ትልቅ ጨዋታዎች ላይ ውጤትን የሚያመጣ ከሆነ በማንቸስተር ዩናይትድ ቤት ውስጥ ሀሳቦች የበለጠ ስለ ህብረት፣ ሀሳቦች የበለጠ ስለ መሻሻል፣ የበለጠ ታላቅነትን ለማመለስ የሚደረገው ጥረት ውጤት እያመጣና ፍሬ እያፈራ ስለመሆኑ መታሰብ ይጀምራል። እንዲህ ያለው ሀሳብ ደግሞ ያግዛል ይረዳል። ወደ ሌላኛው ጉዳይ እንሄድ። ዛሬ አንፊልድ ላይ ነው ማንችስተር ዩናይትድ እና ሊቨርፑል ወሳኙን ጨዋታቸውን የሚያደርጉት። ታዲያ ከአንፊልዱ የምሽቱ በጉጉት ከምንጠብቀው ጨዋታ አስቀድሞ አንፊልድ መልበሻ ቤት ላይ ያልተለመደ ነገር ታየ ተባለ። ይሄ ያልተለመደው የተባለው ነገር የብዙ ሚዲያዎችን ትኩረት ሳበ እና የሚያዩትን ነገር ጻፉት። የጻፉትን ነገር አየን። ያየነውን ነገር ስለወደድ ነው ለእናንተ ልናጋራችሁ ወደድን። እንግዲህ በጣም ብዙ የፕሪሚየር ሊግ ታላላቅ የሚባሉ አሰልጣኞች በአንፊልድ የሚደረግን ጨዋታ በተለየ መንገድ ሁልጊዜም ቢሆን ያነሱታል። አንፊልድ ድባቡ የተለየ ነው፣ የተጫወትንበት ትልቁ ከሜዳችን ውጪ አስቸጋሪው ጨዋታ በአንፊልድ ነው ይላሉ። ይህንን ከሞሪኒዮ ከፈርጉሰን፣ ከቬንገር፣ ከሌሎቹም ከጋርዲዮላ፣ ከሌሎች አሰልጣኞች በጣም በተደጋጋሚ የሚሰማ ሐሳብ ነው። አንፊልድ ለተጋጣሚዎቹ ፈተና፣ ለተጫዋቾቹ ለሊቨርፑል ተጫዋቾች ደግሞ ዋና የብርታት ምንጭ ነው። ለዚህ ይመስለኛል ከዛሬ ጨዋታ በፊት አሰልጣኝ አንስሎት የሊቨርፑልን ደጋፊዎች ትብብር እንደሚፈልጉ በተደጋጋሚ እየተናገሩ የሚገኙት። ታዲያ አንፊልድ ላይ የባለሜዳው የሊቨርፑል ተጫዋቾች ልብሳቸውን የሚቀይሩበት መልበሻ ቤት አለ። እዛ መልበሻ ቤት ውስጥ የሚሰቀሉ ማሊያዎች አሉ። የሊቨርፑልን ታሪክ ሊያሳዩ የሚችሉ አሁን ለሊቨርፑል የሚጫወቱ ተጫዋቾችን የሚያነቃቁ ዛሬ ለድል ብቻ ሳይሆን በተከታታይ በአንፊልድ በሚያደርጓቸው ጨዋታዎች ተጫዋቾቹ ለድል እንዲተጉ፣ ነገ እኛም እንዲህ በክብር ስማችንን የምንተክልበት ቤት ነው ብለው ለታሪክ መስራት እንዲጓጉ የሚያነሳሱ ነገሮች የሊቨርፑል ተጫዋቾች የሚጠቀሙበት መልበሻ ቤት ላይ አለ። ደግሞም የተቃራኒ ቡድን ተጫዋቾች መልበሻ ቤት አላቸው። ይሄ ለአዌ ቲሙ የተዘጋጀ እዛ መልበሻ ቤትም ላይ እንደዚሁ የተለያዩ ታላላቅ ተጫዋቾች ማሊያዎቻቸው ተሰቅለው ይታያሉ። ታዲያ በዚህ አዌ ቲሙ ልብሱን በሚቀይርበት ማሊያውን በሚለብስበት የመልበሻ ቤት ውስጥ ከተሰቀሉ የተለያዩ ተጫዋቾችን የሚያሳዩ ማሊያዎች ስም የተጻፈባቸው ማሊያዎች መካከል የሁለት ታላላቅ የማንቸስተር ዩናይትድ ተጫዋቾች ስም ያለበት ማሊያ ላይ ተሰቅሎ ይታያል። ይሄ ያልተለመደ ያልተጠበቀ ነገር ነው። ለምንድን ያልተለመደና ያልተጠበቀ የሚባለው? በሊቨርፑል እና በማንቸስተር ዩናይትድ መካከል ያለውን ታሪካዊ ተፎካካሪነት ታሪካዊ ተቀናቃኝነት እንደሚያውቅ ሰው የሊቨርፑል መልበሻ ቤት ውስጥ አንፊልድ ላይ የሊቨርፑል ሜዳ ላይ የማንቸስተር ዩናይትድ ታላላቅ ተጫዋቾች ስም የተጻፈበት ማሊያ ተሰቅሎ ማየት እውነት ለመናገር ብዙዎቻችሁ ይሆናል ብላችሁ የምታስቡት አይመስለኝም። ለምሳሌ ስቴቨን ጄራርድን ጠይቁት። መልበሻ ቤት ውስጥ እንዲህ ያለ ነገር ይኖራል ብለን እንዳናስብ የሚያደርገን አንዱ በአንድ ወቅት ስቴቨን ጄራርድ የተናገረውን ነገር ስናስታውስ ነው። ስቴቨን ጄራርድ በመኖሪያ ቤት ውስጥ ከተለያዩ ተጫዋቾች ጋር በዚህ ሁሉ የተጫዋችነት ዘመኑ የተቀያየራቸው ማሊያዎች አሉ። ሁሉንም በኩራት ያሳያል። አሳይቶ አስጎብኝቶ ይህንን ማሊያ ከገሌ የተቀበልኩት በዚህ ቀን እንዲህ ያለ ጨዋታ ስንጫወት ነው፣ ደግሞ ይሄ ከገሌ ጋር የተቀያየርኩት ነው፣ ይሄ ገሌ የሰጠኝ ነው እያለ ያስጎበኝና ስቴቨን ጄራርድ መጨረሻ ላይ ደስ ብሎት ከሚናገረው ነገር መካከል የአንድም የማንቸስተር ዩናይትድ ተጫዋች ማሊያ በቤቴ የለም ብሎ ይናገራል። ስላሉት ያስረዳል። ስለሌለው ሲያስረዳ ግን አንድም ቀን በየትኛውም አጋጣሚ ማጋጣሚ ከማንቸስተር ዩናይትድ ተጫዋቾች ጋር ማሊያ አለመቀያየሩን በኩራት ያነሳል። የነሱ ማሊያ እቤቱ እንዲገባ አይፈልግም። አንፊልድ ላይ ግን የክርስቲያኖ ሮናልዶ ለማንቸስተር ዩናይትድ ከተጫወቱ ታላላቅ ተጫዋቾች መካከል አንዱ ነው። ክርስቲያኖ ሮናልዶ በሱ ስም የተዘጋጀ ማሊያ አንፊልድ ላይ ተሰቅሎ ይታያል። የእሱ ብቻ አይደለም። የማንችስተር ዩናይትድ እና የእንግሊዝ ፕሪሚየር ሊግ ምርጥ ከሚባሉት አንበሎች መካከል አንደኛው የሆነው ሮይ ኪን የእሱ ስም ያለበት የዩናይትድ ማሊያ አሁንም አንፊልድ አዌይ ቲሙ የሚጠቀምበት መልበሻ ቤት ላይ ተሰቅሎ ይታያል። ሊቨርፑል ለምንድን ነው ይሄንን ያደረገው ያል እንደሆነ ሊቨርፑል አንፊልድ ላይ ከተለያዩ ክለቦች ጋር ተጋጥሟል። በዚህ በኛ ቤት ይላሉ በዚህ በእኛ ሜዳ በጣም ታላላቅ የሚባሉ ተጫዋቾች መተው መጥተው ተጫውተው ከነሱ ጋር ተፎካክረን ነው ይህንን ሀያልነት ና ይህንን ታላቅነት ልናገኝ የቻል ነው ይላሉ ከሮይኪን ና ከክርስቲያኖ ሮናልዶ በተጨማሪ የሊዮኔል ሜሲ የጆያ ልጂ ቡፎን የቴሪ ዳኔል ኤንሪ እንደዚሁም ደግሞ የፋቢዮ ካናቫሮ አይነት ተጫዋቾች ስማቸው የተሳፈረበት ማሊያ ተሰቅሎ ይታያል አሁን ትልቁ ጥያቄ ሊቨርፑል ይህንን ማድረጉ አላማው ሐሳቡ ምን እንደሆነ ቢገባንም ነገር ግን ደግሞ የማንቸስተር ዩናይትድ ሁለት ተጫዋቾች የሮኪን እና የክርስቲያኖ ሮናልዶ ስም ያለበት የዩናይትድ ማሊያ ተሰቅሎ መታየቱ ለአሁኑ የማንቸስተር ዩናይትድ ተጫዋቾች የሚፈጥረው ስሜት ምንድን ነው? ኢንስፓየር አያረጋቸውም ወይ የሚል ጥያቄን አንስተዋል ባለሙያዎቹ። ምክንያቱም እኛም ታላቅ ሆነን እኛም ለማንቸስተር ዩናይትድ በጣም ጥሩ የሚባል አገልግሎት ከሰጠን በመከበር ሌላው ቀርቶ በተቀናቃኛችን ስቴዲየም ውስጥ በሚገኝ መልበሻ ቤት ስማችን የተጻፈበት ማሊያ ሊሰቀል ይችላል ብለው ታላቅ ለመሆን እንዲጓጉ አያደርግም ወይ? በነገራችን ላይ አንፊልድ ላይ ትልቅ ብቃት ያሳዩ ተጫዋቾች ማሊያ ነው እየተሰቀለ ያለው። ክርስቲያኖ ሮናልዶ የገባው ለዚህ ነው። ሮይ ኪን የገባው ለዚህ ነው። ሜሲ፣ ቡፎን፣ ካናቫሮ እና ሌሎቹም ተጫዋቾች ሄነሪን ጨምሮ ስማቸው ያለበት ማሊያ የተሰቀለው ለዚህ ነው። ስለዚህ አንፊልድ ላይ የተሻለ ነገር ፍቅር ማድረግ ትልቅ ብቃት ማሳየት እንደዚህ ያስከብራል፣ ብለው ካሰቡ የዩናይትድ ተጫዋቾች ሊያስቡም ደግሞ ይገባቸዋል። ሊቨርፑል በራሱ አርጩሜ መገረፍ አይሆንበትም ወይ የሚል ጥያቄን አስነስቷል። ሊቨርፑል ግን አድርጎታል። የዩናይትድ ማሊያ የሁለት ታላላቅ ተጫዋቾቹ ስም ያለበት አንፊልድ ላይ ተሰቅሏል። የአሁኖቹን ይበልጥ ሊያበረታ ይችላል ተብሎ ይገመታል። እኔ አሞሪም ብሆን ይህንን እነግራቸው ነበር። የዓለም ጸሐፊ ሐሳቡን አስፍሯል። ለማንኛውም ጨዋታውን በተመለከተ በጣም ብዙ በጣም በርካታና ተከታታይ አዳዲስ ሐሳቦችን ይዘን ወደ እናንተ መምጣታችንን እንቀጥላለን። ሸገር ስፖርት ዊዝ አበበ ግዳይ። ይህንን የእኛን የዩትዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱን እንላለን። ድጋፋችሁ ያበረታናል። እናንተን ሁሌም ቢሆን ከልብና በጣም እናመሰግናለን። ሰላም ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለምት ነው።